እኔ በተኛሁበት ሙቼ ብታገኙ ኝራ ሱሰኛ እንግዲህ በቃ በቃ በቃ ነፍሴ ልትወጣ እያጣጣርኩ እያጣጣርኩ እያለ መጨረሻ ላይ በቃ ሞትኩ ሞትኩ። በስመ አብ ወልድ በመንፈስ ቅዱስ አህዶ አመላካሜን። ሰላም ተወዳጆች፣ በመላ ዓለም የምትገኙ ውድ ልዳ ሚዲያ ተከታታዮች፣ በመላ ዓለም ሆናችን ፕሮግራም ይከታተሉ በያላችሁበት የክርስቶስ ሰላም ፍቅር ይብዛላችሁ። እንዴት አላችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ ለየት ለየት የተባሉ ቪዲዮዎች መተናል። ምን አዲስ ነገር አለ የሚለው ለእናንተ ይዘላችሁ መተናል። እናንተ ደግሞ ከኛ ጋር ስትሆኑ ላይክ፣ ሼር፣ ሰብስክራይብ በማድረግ ፕሮግራሙን ለብዙ ሰዎች እንድታደርሱ ከወዲሁ ጥሬን አስተላልፋል። በርሚል ቅዱስ ጊዮርጊስ ብዙዎች ተዘጋ እያሉ በሶሻል ሚዲያ ሲቀባበሉት ነበር። እንግዲህ በርሚል ቅዱስ ጊዮርጊስ ለአንድ ወር ያክል ጉዞ ከተቋረጠ በኋላ አሁን ላይ በድጋሚ እንግዲህ ጉዞ ተከፍቷል። በሀገረ ስብከቱ ተዛዝ ፈቃድ መሰረት መጋቢት አስራ ዘጠኝ እንግዲህ ጉዞ ማድረግ እንደሚቻል በደብዳቤ ተጠቅሷል። አሁን ላይ እንግዲህ እኛም ታዲያ ማህበራችን ኤልሻዳ በጎ አድራጎት እና መንፈሳዊ የጉዞ ማህበር ወደዚህ ወደ በርሚል ቅዱስ ጊዮርጊስ ጉዞ ማለት ነው በምዝገባ ላይ እንገኛለን። ሁላችሁም በስልክ ቁጥሮቻችን በመደወል እንድትመዘገቡ ከወዲሁ ጋበዝ ናችሁ። እህታችን በርሚል ቅዱስ ጊዮርጊስ በማህበራችን በኤልሻዴ በጎ አድራጎትና መንፈሳዊ የጉዞ ማህበር በኩል ሄዳ ሰማዕቱ ቅዱስ ጊዮርጊስ ያደረገላትን ድንቅ ምስክርነት ሰምተን እንመለስ ሰማዕቱ በጣም ያደረገልኝ ትልቅ ነገር አለ በህይወቴ ላይ ገና በዘጠኝ ዓመትና በስምንት ዓመት የሚያመኝ ነገር ነበር እና ለአስራ ሰባት ዓመት ያክል ለማንም ሰው ሳልናገር በቃ እንዲሁ አምቄው ኖር ነበር ማንም አያውቅም መታመሜን ማንም እናቴ እራሱ አታውቅም መታመሜን እና በቃ ሰማዕቱ ቅዱስ ጊዮርጊስ የሄድኩት ለእናቴ ብዬ ነው። እኔ እድናለው ብዬ ስጀምር ምንም አላሰብኩም በዚህ በሽታ ላይ በቃ እግዚአብሔር በቃ ለምኘው ለምኘው እግዚአብሔር አይሰማኝም ብዬ ተስፋ ቆርጬ ቁጭ ብዬ ሰማዕቱ በጣም ያደረገልኝ ትልቅ ነገር አለ በህይወቴ ላይ ገና በዘጠኝ ዓመት እና በስምንት ዓመት የሚያመኝ ነገር ነበር እና ለአስራ ሰባት ዓመት ያክል ለማንም ሰው ሳልናገር በቃ እንዲሁ አምቄው ኖር ነበር። ማንም አያውቅም መታመሜን፣ ማንም እናቴ ራሱ አታውቅም መታመሜን። እና በቃ ሰማዕቱ ቅዱስ ጊዮርጊስ የሄድኩት ለእናቴ ብዬ ነው። እኔ እድናለሁ ብዬ ስጀምር ምንም አላሰብኩም በዚህ በሽታ ላይ በቃ እግዚአብሔር በቃ ለምኜው ለምኜው እግዚአብሔር አይሰማኝም ብዬ ተስፋ ቆርጬ ብዬ ቁጭ ብዬ። ይሄ ብቻ ሳይሆን ሁሌም እኔ ስተኛ ማለት ነው የሆነ የሚመጣብኝ መንፈስ ነበር እንቅልፍ ሳይወስደኝ ተኝቼ፣ እንቅልፍ ሳይወስደኝ መቶ ያፈነኛል። በቃ በእጁ አፍና አፍንጫ የነፈን አድርጎ ይዞ ማማተብ እራሱ አልችልም። ሰው ሲነጋገር ሰማለሁ፣ እንቅልፍ ሳይወስደኝ እኮ ነው እየሰማው። በቃ መጨረሻ ላይ እንደ አላማ ትብጅ ስርስር ነው የሚለው። በቃ ምንም መንቀሳቀስ አልችልም። በጣም ነው የሚከብደው ላይ ላይ መቶ ሲያፈነኝ ማለት ነው በቃ ነፍሴ ልትወጣ እያጣጠርኩ እያጣጠርኩ እያለ መጨረሻ ላይ በቃ ሞትኩ ሞትኩ ስል መጨረሻ ላይ ጥሎኝ ይሄዳል። ሁሌም እንደዚህ ያደርገኛል እና ቤተሰቦችን እኔ በተኛሁበት ሙቼ ብታገኙኝ ራሱ እንዳደነግጡ ላቸዋለሁ እንዳደነግጡ እንደዚህ የሚያደርገኝ መንፈስ አለ። ስለዚህ በቃ ከሞትኩ በዚያ ነው የምሞተው። በስመ አብ ስልም እጄን ስር ስር አድርጎ ነው የሚይዘኝ እና ማማተብ አልችልም ብዬላቸዋለሁ። ስምንት ዓመት ነው የምሆነው ማለት ነው ህመሙ ሲጀምረኝ እና ልጅ ሆኜ ምንም አይመስለኝም ነበር። እያደግኩ ሲሄድ ግን በጣም ነው በቃ የሚከፋኝ። እግዚአብሔር መቼ ነው ከዚህ ነገር የሚገላግለኝ? ለሰው እንኳን አልናገር። ለሰው የሚነገር ነገር አይደለም። በጣም ሁልጊዜም በቃ እግዚአብሔር ለምነው ነበረ። እንዳልናገር ለሰው የምትናገረው የምታወረው ነገር አይደለም። እና እዛ በርሚል ሲሄድ ይህም በሽታ እንደ መታመሜ እንረሰችዋለሁ። እንደውም እዚህ ስመጣ ነው የሆነ ከእንቅልፌ ብንን እንዳልኩ ነገር ትዛለኝ ያ በሽታው ማለት ነው። ሰው መታመሙ እንዴት ይረሳል? ጭራሽር ስታደርገዋለሁ አድነኝም አድነኝ የማላልኩትም ሰማዕቱን። ከዛ ልክ ከዚህ ስመጣ ትዛለኝ እንጂ ያ በሽታ የት ሄደ ነው ያልኩት። የት ሄደ ያ በሽታ? ሰማዕቱ ፈውሳዬ ነው አልኩ። ህልም ሁሉ መሰለኝ። እውነት እኔ ድኜ ነው። በጣም ተገረምኩ። በጣም ደነቀኝ። እንግዲህ ለአስራ ሰባት አመት ያክል ደብቄው ለማንም ሳልናገር የወለደችኝ እናቴ እንኳን አታውቅም እዛ ሰማቱ ጋር ትኬቷን ከቆረጥኩባት ቀን ጀምሮ ያህመም የለም ምንም ነገር የለም ጭራሽ እና በቃ ለአስራ ሰባት አመት ሳለቅስበት የነበረውን ለአስራ ሰባት አመት ሳዝንበት የነበረውን ነገር ሰማቱ ቅዱስ ጊዮርጊስ በስድስት ቀን ጥምቀት እናቴ ኪዳነ ምረት በአንድ ቀን ጥምቀት ገላግለውኛል የዘመናት ጭንቀቴን የዘመናት ስቅይቴን በቃ ብለውኛል ስምንት ዓመት ነው የምሆነው ማለት ነው ህመሙ ሲጀምረኝ እና ልጅ ሆኜ ምንም አይመስለኝም ነበር እያደኩ ሲሄድ ግን በጣም ነው በቃ የሚከፋኝ እግዚአብሔር መቼ ነው ከዚህ ነገር የሚገላግለኝ ለሰው እንኳን አልናገር ለሰው የሚነገር ነገር አደለም በጣም ሁልጊዜም በቃ እግዚአብሔር ለምነው ነበረ እንዳልናገር ለሰው የምትናገረው የምታወረው ነገር አደለም እና እዛ በርሚል ሲሄድ ይህን በሽታ እንደ መታመሜ እረሳዋለሁ እንደው እዚህ ስመጣ፣ ነው የሆነ ከእንቅልፌ ብንን እንዳልኩ ነገር ትዝ አለኝ። ያ በሽታው ማለት ነው። ሰው መታመሙን እንዴት ይረሳል? ጭራሽር ስታርገዋለሁ። አድነኝም አድነኝ አላልኩትም ሰማዕቱን። ከዛ ልክ ከዚህ ስመጣ ትዛለኝ እ ያ በሽታ የት ሄደ ነው ያልኩት። የት ሄደ ያ በሽታ? ሰማዕቱ ፈውሳዬ ነው አልኩ። ህልም ሁሉ መሰለኝ። እውነት እኔ ድኜ ነው። በጣም በቃ ተገረምኩ። በጣም ደነቀኝ እንግዲህ ለአስራ ሰባት አመት ያክል ደብቄው ለማንም ሳልናገር የወለደችኝ እናቴ እንኳን አታውቅም። እዛ ሰማቱ ጋር ትኬቷን ከቆረጥኩባት ቀን ጀምሮ ያህመም የለም ምንም ነገር የለም ጭራሽ። እና በቃ ለ17 ዓመት ሳለቅስበት የነበረውን ለ17 ዓመት ሳዝንበት የነበረውን ነገር ሰማቱ ቅዱስ ጊዮርጊስ በስድስት ቀን ጥምቀት፣ እናቴ ኪዳነ ምረት በአንድ ቀን ጥምቀት ገላግለውኛል። የዘመናት ጭንቀቴን፣ የዘመናት ስቅይቴን በቃ ብለውኛል። ቤተሰቦቼ ወዳቸው ነበረ፣ እነሱን በጣም ይወዱ ነበረ። ግን በመሀል ድግምት የሚባል ነገር አለ፣ የቅናት መንፈስ የሚባል ነገር አለ። አንድ ሰው የእኔን እድል ለነሱ ለመጠቀም በቃ አጋንንት የሚልኩት አጋንንት አለ። እና ከዛ በኋላ ህይወት የሌለ ተበላሸ፣ በጣም የአጋንንት ወደ እኔ ሲገባ የሌለ በቃ አይምሮ ይውላ ተበላሸ። እንዲሁም ሱሰኛውን የሌለ በቃ የሌለ በቃ እንደ እኔ በቃ መጥፎ ስራ የሰራ የለም በቃ እንደ እኔ በቃ ኃጢአት የሰራ የለም። በጣም በጣም ከብ በጣም በጣም እግዚአብሔር መሐሪ ነው መሐሪ ነው። ይሄን ቦታ እኔ ለመረገጥ በጣም የማይገባኝ በጣም ቆሻሻ ሰው ነኝ። በቃ የምሰራው ስራ ነበርና እንደዛ እያረገኝ በጣም ማዘሬን በጣም ነበረ ሞልዳት እና ግን የሆነ በቃ እዛ በኋላ እንደዛ ሲሆን በጣም ታስጠላኛለች እናቴ። እንግዲህ እናቴን የመሰለ ዘጠኝ ወር ከአምስት ቀን እንትን ብላ ሳደግ በጣም ታስጠላኛለች። ቤተሰብ በቃ ቤተሰብ፣ ቤተሰብ ምናምን በጣም ያስጠላኛል። እና ያስጠላኛል እና ደግሞ ከሀገር ሀገር ነበረ ነበርከ አንድ ወር ራሱ ከአንድ ከተማ አረግች አልቀመጥም የነበረ ግን እግዚአብሔር መሀሪ ነውና መቼም ያው ኃጢአት በበዛችበት የእግዚአብሔር ጸጋ ትበዛለች የሚባል ነገር ስላለ እና ከዛውላ ነገር ስቦ ታምረኛው ቅዱስ ጊዮርጊስ መቼም ከተማጸኑት ምን በቃ እግዚአብሔር እኛን ለማዳን ምክንያት ምክንያት ነው የሚፈልገው እንዴት ገብቼ ላድናቸው ነው የሚሉት እና ያው እንግዲህ እንዲውባከን ብዬ ያው እዚህ እንደመጣሁኝ ደረስኩኝ። እዚህ እንደደረስኩኝ ያው ንሳ መጀመሪያ ንሳ ነው የሚሰጠው። ንሳ ገቦ ከጸበሉ ያው ገቦ ስገባ ግን ምንድነው ያው እየሰራው ታጥያት ነው የተነገረ የለም የታወቀ ነው የጸበል እንግዲህ ጥሩ ሰው ከሆነም ጥሩ ነገር ያያል። እንግዲህ ስህተት ካለብን እንደኔ አይነት መቼም ያው በዓለም ስንሩን ከባድ ነውና እንደኔ አይነት ሰው ከሆነም ጥፋቱ ይነገረዋል። ጥፋቱን ጥፋት እናረም ይባላል። ለወደፊቱ ስለ እንዳሰራ ይባላል። እኔ እንደገባሁ ጥፋት የነገረኝ የለም። ስሰራቸው የነበርኩት ኃጢአቶች ንጹህ ሰው ቢሆን ሁኜ ቢሆን ያው እንግዲህ ምስጢር ይገለጽልኝ ነበረ። ግን ያው የሰራኋት ኃጢአት ተነገረችኝ። በጣም እኔ እንጃ በጣም ይከብደኛል። በቃ ስላደረግልኝ በጣም ለመናገር ራሱ ቃላት ያንሰኛል። የነበርኩበት ህይወት መጀመሪያ ገጠር ቦታ ነበርኩኝ ከቤተሰብ ጋር። እዛ ያው እንግዲህ ቤተሰብ ቅናት ገጠር ላይ አለ በሰው ላይ ያደረ። ስለዚህ እዛ እያለሁ በቃ እንስሉብኝ ወደ ከተማ ገባሁ። ገብቼ በቃ አዛ የቀን ሰራ ነበረ ነበር በቃ መንገድ ላይ ራሱ ያደረ በቃ መንገድ ላይ ራሱ አረ ነበረ በቃ በራ ሄድ ወደ በራ ወታ ምናምን ጓዝ ነበረ በቃ ዝም ይሄ መዞር ነበረ። ራሱ ሱዳን ሳይቀር ሄጄ ነበረ፣ ግን ወደ መመለሱ ዞር ነበረ። ህይወቴ በጣም ዝም ብሎ መዞር ነው። በቃ መዞር መዞር እዛ ዞር አለው ስዞር ግን መጥፎ ስራዎችን ነው የምሰራ፣ በሰሮ ባገንዘብ እራሱ መጥፎ ስራ የምሰራ እግዚአብሔርም ደስ የሚያሰኝ ስራ አልሰራም የነበረ እና እየተጠምኩ እያለ እየቀለለኝ እየቀለለኝ እየበቃ እየለቀቀኝ፣ ያው እንግዲህ እዚህ ወጣ የታወቀ ነው ሲፈውስ በቃ ፊት ለፊት እንግዲህ በመስተያየት እንደምናየው በቃ ይሄን ፈውሻለሁ ይሄን አርዕይላለሁ እያለ ነው እንግዲህ። ሰማዕቱ ቅዱስ ጊዮርጊስ የኛ አባት ዝም ብሎ አይደለም። በቃ የሆነውን ነገር ሁላ እንትን እያለ የሚፈውሰው በጣም እና እንደዛ እያደረገ አሁን ቤተሰብ ጋር ሲያጋጨኝ የነበረው መንፈስ እርኩስ መንፈስ ሰላም የሚያሳጣን እንግዲህ እርኩስ መንፈስ ነው። እኛ አላውቀው እያልን እንጂ በቤተሰብ ከቤተሰብ የሚያጋጨን አሁን በብዛት በዓለም ላይ ስንኖር ከቤተሰብ እናትና ልጅ የሚያጋጨን ባልና ሚስት የሚያጋጨን። በውስጣችን ያለ ጸላይ ነው። እኛው ተደብቆ እኛ ስለማናውቀው እንጂ እኔ ግን እንደዛ እየቀለለኝ ሲሄድ አሁን በቃ ማ ከእናቴ ጋር እራሱ መደዋወል፣ ከቤተሰብ ጋር እንደዚህ መደዋወል፣ በቃ ጥሩ ነገር ያወራው ምንም በጣም ነበር የሚያስጠልኝ። በቃ ለመግለጽ ራሱ ይከብደኝ ያረገልኝ በጣም ከባድ ነው። እንዲሁም ከዚያ አልፌ ያው እሱ ፈቅዶልኝ የበረከቱን ስራ ይሰራው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 ከቀሪ የኤልዳ ዝግጅት ጋር አብራችሁ እንድትቆዩ ከወዲሁ እየጋበዝኩ፣ እስከዛ መልካም ቆዩ።